አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻይናችን ቤተሰቦች ሰላም እንደምናላችኋለን። ዛሬ በአዲስ ቪዲዮ ተመልሻለሁ። እሱም ምናልባት ለአረፋ ማዝ ለምትፈልጉ የእኔን እና ሌሎችም ሰርፕራይዞች እናደርጋለን። እንግዲህ እንደምትመለከቱት ፍራሽ ልብስ፣ ትራስ ልብስ፣ አረቢያን መጅሊስ፣ ኤሌክትሮኒክስ እቃዎች እንዲሁም የመሳሰሉት እንዲሁም የሸቀጥ እቃዎች ማዝ ለምትፈልጉ እዚያ በማስቀመጥላችሁ ስልክ በፈለጋችሁት ዲዛይን በፈለጋችሁት ማዘዝ ትችላላችሁ። እንግዲህ እኛ በታማኝነትና በፍጥነት እናደርሳለን ማለት ነው። ስልክ አስቀምጥላችኋለሁ። በዛ ስልክ እየደወላችሁ ማዘዝ ትችላላችሁ። እንግዲህ ለበለጠ መረጃ በቴሌግራም አናገሩን፣ በዋትሳፕ በኢሞ ማናገር ትችላላችሁ። ሌሎችም ኦንላይን ትዕዛዞች አሉን ማለት ነው። ማንኛውን እቃ ማስ ትችላላችሁ። አድራሻ አዲስ አበባ ና በአዲስ አበባ ከተማ ና እንዲሁም በአማራ ክልል ደግሞ በተለያዩ አካባቢ እያደረስ እንገኛለን። የምትፈልጉትን ለአረፋ ማስ ትችላላችሁ። ለበለጠ መረጃ የውላች ስልክ ቁጥር በዛ መናገር ትችላላችሁኛል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች ሰላም እንደምን አላችሁ? አለን ዛሬ እንግዲህ አዋጭ የሆነ ቢዝነስ እየላችሁ ቀርብ ያለው የሸቀጣ ሸቀጥ ስራ ሱቅ